ሳይንቲስት ሚዲያ አምነስቲ ኢንተርናሽናል የኮሪደር ልማትን በተመለከተ ለሁለተኛ ጊዜ ባወጣው መግለጫ ያለበቂ ካሳ በግዳጅ ዜጎችን ማፈናቀሉ እንዳልቆመ አስታወቀ። በኦሮሚያ ክልል በአዳማና በተለያዩ የክልሉ ከተሞች ወጣቶችን ለውትድርና የግዳጅ ምልመላ እየተካሄደ መሆኑ ተሰማ። የታቀደውን ያክል የአክሲዮን ድርሻ መሸጥ ያልቻለው የኢትዮ ቴሌኮም የአክሲዮን ሽያጭ ለውጭ ባለሀብቶች ሊያቀርብ መሆኑ በባለሙያዎች ዘንድ ተቃውሞ ገጠመው። የዓለም አቀፉ የገንዘብ ድርጅት የኢትዮጵያ ኢኮኖሚ እድገት ትንበያ የኢትዮጵያ መንግስት ካስቀመጠው የኢኮኖሚ እድገት ትንበያ ያነሰ ሆኗል። የአማራ ብሔራዊ ንቅናቄ አብን በአማራ ክልል ግጭት ሲል የጠራውን የክልሉን ወቅታዊ ሁኔታ ለማረም በአዲስ መልክ ለጀመረው ትግል የሚመለከተው አካል ሁሉ ድጋፍ እንዲያደርግለት ጥሪ አቀረበ። ሰላም ጤና ስጥልን፣ የማግስት ሚዲያ ቤተሰቦች፣ እነዚህ ለዛሬ የተመረጡላችሁ የዜና ርዕሶች ናቸው። በማስከተል ዝርዝሮቹ ይቀርባሉ። አምነስቲ ኢንተርናሽናል የኮሪደር ልማትን በተመለከተ ለሁለተኛ ጊዜ ባወጣው መግለጫ ያለ በቂ ካሳ በግዳጅ ዜጎችን ማፈናቀሉ እንዳልቆም አስታወቀ። የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል የኮሪደር ልማትን በተመለከተ ላወጣው ሪፖርት በከተማ መሰረተ ልማት ሚኒስቴር አማካኝነት ምላሽ ከተሰጠው በኋላም ያለ በቂ ካሳ በግዳጅ ዜጎችን ማፈናቀሉ እንዳልቆም አስታውቋል። የከተማ ልማትና መሰረተ ልማት ሚኒስትሯ ጫልቱ ሳኔ በህዝብ ተወካዮች ምክር ቤት የዘጠኝ ወራት ሪፖርት ባቀረቡበት ወቅት ከምክር ቤት አባላት ለተነሳላቸው ይህንኑ ሪፖርት የጠቀሰ ጥያቄ ምላሽ መስጠታቸው አይዘነጋም። አምነስቲ ምላሹ የተካተተበትን ሚዲያ ዘገባ ገጹ ላይ በማጋራት መንግስት ሪፖርቱን በሙሉ ቢያስተባብልም ቢያንስ በማንኛውም ፕሮጀክት አፈጻጸም ችግር ሊያጋጥም ይችላል፣ መንግስት ችግሮቹ እንዳይደገሙ ጥረት እናደርጋለን ማለቱን አስፍሯል። ይሁንና አሁንም ለኮሪደር ልማቱ በሚል ዜጎችን ያለበቂ ካሳና ምትክ ቦታ በግዳጅ ማፈናቀል እንዲቆም፣ ፕሮጀክቱ የዜጎችን መብት በሚያከብር መንገድ እንዲተገበር ጠይቋል። ከዚህ በተጨማሪም ከዚህ ቀደም በግዳጅ የተፈናቀሉ ዜጎች ካሳ የሚያገኙበት ሁኔታ መፈጠር እንዳለበት አሳስቧል። በኦሮሚያ ክልል ባዳማና በተለያዩ የክልሉ ከተሞች ወጣቶች ለውትድርና የግዳጅ ምልመላ እየተካሄደባቸው መሆኑ ተሰማ። ከሰሞኑ በአዳማ ከተማ የሚገኙ ወጣቶች በግዳጅ እየታፈሱ ወደ ተለያዩ የከተማ ማጎሪያ ካምፖች እንዲገቡ እየተደረገ መሆኑ ተዘግቧል። ፖለቲከኛ ጀዋር መሐመድ በማህበራዊ ትስስር ገጹ ላይ ያሰፈረው መረጃ እንደሚያሳየው በአዳማ ከተማ አፈሳው በጣም ተባብሶ መቀጠሉን፣ ወጣቱም የዕለት ጉርሻውን ለመፈለግ የቀን ስራ ላይ ቢሰማራ በሚሊሻ እየታፈሰ ለመውጣት ሲሞክርም ከአቅም በላይ ገንዘብ እየተጠየቀ ይገኛል። በአዳማ ከተማ የታፈሱ ወጣቶች ጥቁር አባይና ወንጂ ማዞሪያ በተሰኙ አካባቢዎች በሚገኙ ማጎሪያዎች ውስጥ እንደሆኑ የተገለጸ ሲሆን በተለይም በመንገድ ዳር ሊስትሮ በመሳሰሉ በትናንሽ የንግድ ሥራ ላይ የተሰማሩ ወጣቶች በብዛት መታፈሳቸው ነው የተሰማው። በተመሳሳይ በአርሴ አሳሳ ከተማ ለግዳጅ ውትድርና በመንግሥት መጋዘን ውስጥ በር ተዘግቶባቸው የነበሩ ከ400 በላይ ወጣቶች መጋዘኑን ሰብረው ለመውጣት ሲሞክሩ በከተማዋ ሚሊሻዎች ተኩስ እንደተከፈተባቸው ተነግሯል። በአዲስ አበባ ዙሪያ በምትገኘው የሸገር ከተማም እንዲሁ በርካታ ወጣቶች እንደታፈሱ እየተነገረ ሲሆን፣ አብዛኞቹ ከሌሎች አካባቢዎች የመጡ ወጣቶች ናቸው ተብሏል። ልጆቻቸው የታፈሱባቸው ወላጆች ልጆቻቸውን ለማስለቀቅ ከ25000 ብር እስከ 70000 ብር እንዲከፍሉ እየተጠየቁ መሆኑን ከየአካባቢው የሚወጡ መረጃዎች ያሳያሉ። የታቀደውን ያክል የአክሲዮን ድርሻ መሸጥ ያልቻለው የኢትዮ ቴሌኮም የአክሲዮን ሽያጭ ለውጭ ባለሀብቶች ሊያቀርብ መሆኑ በባለሙያዎች ዘንድ ተቃውሞ ገጠመው። ከአራት ወራት በፊት 30.2 ቢሊዮን የሚያወጣ የድርጅቱ 10 በመቶ የአክሲዮን ድርሻ ለሕዝብ ለሽያጭ ያቀረበው ኢትዮ ቴሌኮም ከሰሞኑ ሂደቱን አስመልክቶ መግለጫ ሰጥቷል። በዚሁ መግለጫ ላይ እንደተገለጸው ከቀረቡ 100 ሚሊዮን አክሲዮኖች መሸጥ የተቻለው 3.2 ሚሊዮን ብር ብቻ የተሰበሰበባቸው 10.7 ሚሊዮን አክሲዮኖች ብቻ ናቸው። የአክሲዮን ሽያጩ ለኢትዮጵያውያን ግለሰቦች ብቻ ቀርቦ የነበረ ሲሆን በቀጣይ ግን ጥያቄ ያቀረቡ ኩባንያዎች፣ የውጭና ትውልድ ኢትዮጵያውያን ባለሀብቶች ሊቀርብ እንደሚችል ጥቆማ ተሰጥቷል። ይህን በተመለከተ አስቀድሞም የሕዝቡ የመግዛት አቅም በተዳከመበት ሁኔታ የአክሲዮን ሽያጩ መከናወኑ ሲቃወሙ የነበሩት የንግድና ምጣኔ ሀብት ባለሙያዎች ኩባንያውን ለውጭ ባለሀብቶች ለሽያጭ ማቅረብ የሚለው ሀሳብ ትልቅ ስህተት መሆኑን እየገለጹ ይገኛሉ። ከነዚህ ባለሙያዎች መካከል አንዱ የሆኑት አቶ ክቡር ገና የመጀመሪያው የአክሲዮን ሽያጭ ስኬታማ መሆን ያልቻለው ሕዝቡ በሂደቱ ላይ እምነት ስላጣ መሆኑን ጠቅሰዋል። ይህ ባለመሳካቱ ከታክስ ገቢ ይገኛል ብሎ በማሰብ ሽያጩን ለውጭ ባለሀብቶች ክፍት ማድረግ ሳይሆን ተገቢው አካሄድ ሽያጩን ማቆምና የተበላሸውን ሂደት ማረም ነው ብለዋል። ትልልቅ የውጭ ኩባንያዎች አክሲዮኑን ከገዙ በኋላ ይከፍላሉ ብሎ መጠበቅ ከዓለም አቀፋዊው የኩባንያዎች ታክስ የመሰወርና የማጭበርበር ልምድ አንጻር የማይሆን እቅድ ነው በማለትም ሽያጩን የሚቃወሙበትን ምክንያት አስቀምጠዋል። የዓለም አቀፉ የገንዘብ ድርጅት የኢትዮጵያ ኢኮኖሚ እድገት ትንበያ የኢትዮጵያ መንግስት ካስቀመጠው የኢኮኖሚ እድገት ትንበያ ያነሰ ሆኗል። የኢትዮጵያ መንግስት በተያዘው በ2017 በጀት ዓመት የአገሪቱ ኢኮኖሚ ካጋጠሙት ጫናዎች አገግሞ በ8.4 በመቶ እንደሚያድግ ትንበያውን ማስታወቁ ይታወሳል። የዓለም አቀፉ የገንዘብ ድርጅት ከሰሞኑ ባወጣው የአገራት የኢኮኖሚ እድገት ትንበያ ደግሞ የኢትዮጵያ ኢኮኖሚ በተያዘው የፈረንጆች ዓመት ያድጋል ብሎ ያስቀመጠው ትንበያ 6.6 በመቶ መሆኑን አስታውቋል። ከዚህ ባሻገር በያዝነው የፈረንጆች 2025 ዓ ም የኬንያ ኢኮኖሚ ከኢትዮጵያ እንደሚበልጥ ዓለም አቀፉ የገንዘብ ድርጅት በዚሁ የአመቱ የኢኮኖሚ እድገት ትንተና ሪፖርቱ አመላክቷል። ኢትዮጵያ ካለፉት ጥቂት ዓመታት ወዲህ በምስራቅ አፍሪካ የግዙፍ ኢኮኖሚ ባለቤት ሆና የነበረና መንግስትም ይህንኑ ሲገልጽ እንደነበር አይዘነጋም። ይሁንና በቅርቡ በመንግስት ይፋ የሆነውና በአይ ኤም ኤፍ የተደገፈው ብርን የማዳከም ሂደት የአገሪቱን ጥቅል ሀገራዊ ምርት በከፍተኛ ደረጃ እንዲቀንስ ማድረጉ ታውቋል። በዚህም መሰረት የኬንያ ጥቅል ሀገራዊ ምርት 132 ቢሊዮን ዶላር ሲሆን በብር መዳከም ምክንያት በብዛት ካምናው የቀነሰው የኢትዮጵያ ጥቅል ሀገራዊ ምርት ደግሞ 117 ቢሊዮን ዶላር እንደሚሆን የአይኤምኤፍ ትንበያ ያሳያል። ይህ በእንዲህ እንዳለ የኢትዮጵያ ንግድ ባንክ ከዓለም ባንክ የ600 ሚሊዮን ዶላር ገንዘብ ድጋፍ ሊያገኝ መሆኑን መሰረት ሚዲያ ዘግቧል። እንደ ዘገባው አፈጻጸም ላይ የተመሰረተ የገንዘብ ድጋፍ የኢትዮጵያ ንግድ ባንክ የፋይናንስ አቅሙን እንዲያጠናክርና ሰፋ ያለ የኢኮኖሚ ማሻሻያዎችን እንዲደግፍ ያለመ ነው። የተወሰኑ ቅድመ ሁኔታዎችን ያካተተው ድጋፉ በሚቀጥለው ሳምንት ከግማሽ በላይ የሚሆነውን ማለትም ከ350 ሚሊዮን ብር በላይ እንደሚቀበል ይጠበቃል ሲል የዘገበው መሰረት ሚዲያ ነው። የአማራ ብሔራዊ ንቅናቄ አብን በአማራ ክልል ግጭት ሲል የጠራውን የክልሉን ወቅታዊ ሁኔታ ለማረም በአዲስ መልክ ለጀመርኩት ትግል የሚመለከተው አካል ሁሉ ድጋፍ እንዲያደርግልኝ ሲል ጥሪ ያቀረበ። ንቅናቄው በወቅታዊ ሁኔታዎች ላይ መወያየቱን ገልጾ ባወጣው መግለጫ በክልሉ ያለውና ግጭት ሲል የጠራውን ሁኔታ ያደረሳቸውን ውድመቶች ዘርዝሯል። ግጭቱ የአማራ ሕዝብ መሰረታዊ ጥያቄዎች እንዲመለሱ የሚደረገውን የሰላማዊ ትግል አማራጭ እንዲደበዘዝ እያደረገ እንደሚገኝ የጠቀሰው አብን ሕዝቡ ለአጠቃላይ የጸጥታ ስጋት ተዳርጎ ይገኛል ብሏል። በመሆኑም ይህንን ለመጪው ዘመን ጭምር የሚተርፍ ዳፋ ያለው ነው ያለውን ተግባር በማያሻማ ሁኔታ እንደሚያወግዝና ሁሉም የሚመለከታቸው አካላት ይህ አይነትና መሰል ድርጊቶች በአፋጣኝ እንዲታረሙ እንዲታገልና ሕዝቡን ለመታደግ እንዳዲስ ለጀመርኩት እንቅስቃሴ ሁለንተናዊ ድጋፍ እንዲያደርግ አሳስባለሁ ብሏል። አብን በዚሁ መግለጫው በውጊያ ቀጠናና በከበባ ውስጥ የሚገኘው የክልሉ ህዝብ ለከፍተኛ ሁለንተናዊ ጉዳት የተዳረገ በመሆኑ ሁሉም ኃይሎች የንጹሐንን ከለላ በሚያረጋግጥ መልኩ እንዲንቀሳቀሱ በጥብቅ አሳስባለሁ ነው ያለው። ችግሩ በውይይትና የሰላም አማራጭ በማስቀደም እንዲፈታ እመክራለሁ ካለ በኋላም ሁሉም ህዝቡን እንወክላለን የሚሉ አካላት በሀገራዊ ምክክሩ በንቃት እንዲሳተፉ ጠይቋል። ወልቃይትና ራያን በተመለከተም በሰጠው መግለጫ የፌዴራሉ መንግስት እነዚህን አካባቢዎች የህወሓት ጦርነት ሰለባ እንዳይሆኑ ትኩረት ሊሰጣቸው እንደሚገባ አሳስቧል። አብን ከሀገር ውጭ ባሉ ሁኔታዎች በተለይ የኤርትራ የሀገርነት መስረታ ላይ ጥያቄ እንዳለው በዚሁ መግለጫ ላይ የጠቀሰ ሲሆን ኢትዮጵያ ታሪካዊ ይዞታዋ ከሆነው የባህር በር የተገፋችበት የሸፍጥ አካሄድ እንደገና ይፋና ቀዳሜ አገራዊ አጀንዳ ሆኖ እንዲያዝና ቁርጠኛ ትግልም እንዲደረግበት ጠይቋል። ከቀድሞ አመራሮች ጋር እሰጥ አገባ ውስጥ የሚገኘው የአማራ ብሔራዊ ንቅናቄ አብን በቅርቡ ያደረገውንና የቀድሞ አመራሮች የተቃወሙትን ድርጅታዊ ጉባኤ፣ ፓርቲው ራሱን ከውስጥ የትግል ጎታቾችና የሌላ አጀንዳ ተሸካሚዎች ያጸዳበት ሂደት የተከናወነበት ታሪካዊና ቆራጥ እርምጃ ሲል ጠርቶታል። የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ መርጠን ያዘጋጀንላችሁ መረጃዎች እነዚህ ነበሩ። ገጻችንን ሰብስክራይብ እና ላይክ በማድረግ አብሮነታችንን እናጠናክር እያልን እንሰናበታለን። ሰላም ይብዛላችሁ።